እርግጠኛ ነኝ ከታችኛ ያለች አለች፣ አበሻ ከላይ ያለው ይሄ ሌላ አፍሪካ ሀገር ነው እንጂ እኛ አይመስለኝም። ሲጀምር እኛ ሀገሮቹ ተስማምቶ ሰው ይረብሻሉ እንጂ እንደዚህ ራሳቸው እርስ በርስ አይረባበሹም።